በጣም ከመደጋገሙ የተነሳ ከውርስ ላይ የተወሰነ ድርሻ ለጎረቤት ይሰጥ ይላል ብዬ እስክገምት ድረስ ብለዋል። ይሄ ማለት የጎረቤትን ጉዳይ ጅብሪል አበክሮ ለነቢዩ ሰለላሁ ዐለይሂ ወሰለም ነግሯቸዋል። ነቢያችንም ደግሞ ይሄንን አንስተዋል። ጎሮቤት የሚባለው በመጀመሪያ ደረጃ ማን ነው? ጎሮቤት በቋንቋ ደረጃ ብዙ ትርጓሜ ያለው ጎሮቤት የሚባለው ለምሳሌ አንዱ ዋናው የፈለግንበት አልሙጃዊሩ ፊልም መስክን ነው፣ በቤት ከአንተ ጋር የተጎራበተ ማለት ነው። ይሄ አንደኛው ትርጓሜና ዋናው እዚህ ላይ የምንፈልገው ነው። ሌላው አሸሪኩ ፊል አቃሪ አዊት ትጃራ በንግድ በቢዝነስም ለምሳሌ አብሮ ያለ ሰው ወሳሂቡ ብልጀንብ የሚባለው አይነት ነገር የጎን ጓደኛ የሚባለው የንግድ ሸሪካ አጋር ምናምን በተለያዩ ነገሮች የሆነውም ይገባል። እነዚህ እነዚህ ነገሮችና ሌሎችም በተለያየ አጋጣሚ ካንተ ከጎነህ ያለ አካል በሙሉ ጎረቤት የሚለውን ይይዛል። እዚህ ቦታ ላይ ጎረቤት ማን ነው የሚለው ላይ አልጃሩ መየቅሩቡ መስከኑሁ ሚንከተ ብለዋል። ካንተ ቤቱ የቀረበ ካንተ ቤቱ ቅርብ የሆነ ይሄ ምን ይባላል? ጎረቤት ይባላል። እዚህ ቦታ ላይ ጎረቤትን በተመለከተ አልሙላ ሰቀቱ ፊሰከን ጉርበትና ጅዋር የሚባለው ነገር እዚህ ቦታ ላይ በቤት በመኖሪያ ቤት አብሮ የሚጎራበት ማለት ነው። በስራ ቦታ ያለው እሱም ጎረቤት ሊባል ይችላል። ስራ ቦታ ላይ አብረው የምትውል ከሆነ እሱ እዚህ ጋር ሱቅ ቢኖረው አንተ እዚህ ጋር ቢኖር ያም ጎረቤት ሊባል ይችላል። ቢዝነስ ቦታ ላይ ግን ዋናው ብዙ ጊዜ የሚተኮረው መኖሪያ ቤት አካባቢ ነው። እና እዚህ ላይ ሀደል ጅዋር ምንድን ነው? የጎረቤት ድንበር ወይም ጎረቤት የሚባለው እስከምን ድረስ ነው የሚለውን አሊ ብን አቢ ጣሊብ ረዲያላሁ አንሁ ሲያነሱ አዛን የሰማ ሰው አንድ መስጅድ አዛን ሲል ከሰማ አብሮ በዛ ሰርክል ውስጥ ያለው በሙሉ ጎረቤት ይባላል። እሳቸው ለማለት የፈለጉ መንሰሚ እንዳ ፈሆ ቻሩን ጃሩን መስጅድ ይባላል። ለምሳሌ አዛን ሲባል አዛኑ ቀጥታ ከደረሰው የመስጅዱ ጎረቤት ነው ተብሏል። ልክ በዚያው ሰርክል ውስጥ ያሉ ሰዎች ጎረቤት ሊባሉ ይችላሉ እንደማለት ነው። ወኪለ መንሰላ ማአከ ሰላት ሱብሂ ፊል መስጅድ ፈሆ ጃሩን አሉ። ይሄ እንደውም የእሳቸውን አባባል ሊያብራራው ይችላል። ካንተ ጋራ የሱብሂ ሰላት አብሮ መስገድ የሚሰግድ ሰው ካለ በአንድ ቀጠና ወይም ደግሞ በአንድ አካባቢ ላይ ነው ያላችሁት እና ጎረቤታሞች ትባላላችሁ፣ ብለዋል እናታችን። አይሻም ሀዱል ጂዋር አርባኡነ ዳራ ሚንኩል ጃኒብ ነው ብለዋል ይባላል። ከአንተ ያንተን ቤት ሴንተር አድርገ በዙሪያ ያለው በግራም፣ በቀኝም፣ በፊትም፣ በኋላም በዙሪያው ያለ አርባ ቤት አርባ አርባ አርባ ቤት ይሄ ጎረቤት ይባላል ተብሎም ተቀምጧል። ምናልባት ሚዛን የሚደፋው ጎረቤት የሚባለው ነገር ብዙ ጊዜ ማለት ነው በዑርፍ ወይም በዘልማድ ጎረቤት ተብሎ የሚታሰበው ነው እንጂ እንደዚህ በቁጥር ወይም በቤት አይገደብም ነው። ከጎረቤቶች ሁሉ ቅድሚያ ሊሰጠው የሚገባው ጎረቤት የትኛው ነው? ቀጥታ ማለት ነው። የመጀመሪያው ጎረቤት የሚባለው ከጎረቤቶች ሁሉ በሩ ለእኛ ቅርብ የሆነው አንደኛ ደረጃ የሚሰጠው ነው። ጎረቤቶች በኢስላም እንግዲህ የጎረቤት አይነቶች ሶስት ናቸው ብለው ዑለማዎች ያስቀምጣሉ። አንደኛው አልጃሩ ልቀሪብ የሚሉት ነው። ሁለተኛው አልጃሩ ልጅኑብ ይላሉ፣ አልጃሩ ልካፊር ብለው በሶስት ይከፍሏቸዋል። አልጃሩ ልቀሪብ የሚባለው ምን አይነት ነው? ሙስሊም ሆኖ እንደገና ዘመድህ የሆነ ይሄ ሙስሊም ነው፣ ዘመድህ ነው፣ ጎረቤትህ ነው። ሶስት ሀቅ አለው ማለት ነው። የዝምድና ሀቅ አለው እንደዚሁም ደግሞ የጉርብትና ሀቅ አለው፣ እንደገና የእስልምና ሀቅ አለው። ሌላው አልጃሩል ጅኑብ የሚባለው ደግሞ ሙስሊም ሆኖ ጎረቤት የሆነ ነው። የዝምድና ሀቅ ባይኖረውም ነገር ግን የእስልምና ሀቅና የጉርብትና ሀቅ አለው። ሶስተኛው ደግሞ ሙስሊም ያልሆነ ጎረቤት ነው። ይሄ ደግሞ የጉርብትና ሀቅ አለው ማለት ነው። የጎረቤት ሀቅን ሲነሳ ምንድነው የጎረቤት ሀቅ በሚለው ዙሪያ ነቢያችን ተጠይቀው አበድረኝ ሲልህ ጎረቤት በእኔ ላይ ያለው ሀቅ ምንድን ነው የሚለው ነገር ሲነሳ አበድረኝ ሲልህ ልታበድረው፣ እንደዚሁም አግዘኝ ሲልህ ልታግዘው፣ በሆነ ነገር ሲቸገር ልትሰጠው፣ ሲታመም ልትጠይቀው፣ ሲሞት ጀናዛውን ልትከተል እንደዚሁም ደግሞ መልካም ነገር ሲያገኝ ደስ ሊልህና እንኳን ደስ አለህ እንኳን ለዚህ ተሳካልህ ልትለው፣ እንደዚሁም መከራ ሲያገኘው ደግሞ የመከራው ሊያሳዝንህና ልታጽናናው፣ እንደዚሁም ደግሞ በቆሻሻ በመሳሰለው ነገር አዛ ላታደርገው፣ እንደዚሁም ደግሞ ድስት ምናምን ነገር ካበሰልክም ምግብ ከዛ ላይ ቆንጠረ ልትሰጠው፣ ይሄ ቤት ፀሐይ ላትከልለው ስትገነባ ከፍ አድርገህ ወይም ደግሞ ነፋስ እንዳያገኝ ላታስቸግረው፣ ብለው ነቢያችን የገለጹበት ፍራፍሬም ከገዛ ደግሞ ወይ ከዛ ላይ ልሰጠው ያንን ካላደረክ ደግሞ ወደ ቤት ስታስገባ በሚስጥር አድርገህ ልታደርግ ልጆችም ደግሞ የእሱን ልጆች እንዳያስቸግሩ እዛው ቤት ውስጥ እንዲጠቀሙ በማድረግ የጎሮቤትን ሀቅ በእንደዚህ አይነት መልኩ መጠበቅ አለብህ ብለው ነቢያችን ስለ ላሁ ሌ ስለም አስቀምጧል። ና የጎሮቤትና ሀቅ እንግዲህ በአጭሩ በወፍ በረር ይሄንን ይመስላል። አልጃሪ ልቁርባ ወልጃሪ ልጁኑብ

ብሎ ተርጉመውታል። ወልጁኑብ ራቅ ያለ ጎረቤት ማለት ደግሞ አልበዒዱል መስከኒ አንካ ካንተ የቤት አቀማመጡ ፈቀቅ ያለው ማለት ነው ብለው ተርግመውታል። ስለዚህ ጎረቤቶች ዝምድናና ጉርብትና ሲኖራቸው፣ ቅርበትና ርቀት ሲኖራቸው እንደሚለያዩ ነው ማለት ነው የሚያሳየው ማለት ነው። በዛ ያህል በስብእና ጎረቤትህ ይኖራል።

አርባ ክንድ ማለት ወደ ሜትር ስናመጣው ምን ስንት ይሆናል ማለት ነው? ሀያ ሀያ ሜትር ብንል ከሁለቱ አቅጣጫ እስከ ሀያ ሀያ ሜትር ድረስ ጎሮቤት ይባላል ማለት ነው። አቀራረቡ ወደ አንተ በቀረበ ቁጥር ደረጃው ይጨምራል። በራቀ ቁጥር ከቀረበው ምን ይሆናል ያንሳል። በቤት አቀማመጡ ሊሆን ይችላል፣ በዝምድና በመኖርና ባለመኖር ሊሆን ይችላል ማለት ነው እና ስለዚህ ይህን የዝምድና ሐቅ መወጣት በእያንዳንዱ ሰው ይጠበቃል።

በጣም የገነንና የብዙ እውቀት ባለቤቶችም አባባል ነው። እንዲህ እስከ አርባ ክንድ የሚለውን ገደብ ሲሰጡት ማለት ነው። ፈምን ባዕድም ፈምን ባዕድህም መን ቃላ ብሀ ልቀውል ዕክሪመቱ ወሙጃሂድ ወመይሙን የተባሉ ከሳባ በኋላ ያሉትም ይሄንን ሀሳብ ደግፈዋሉ ማለት ነው። ስለዚህ ጎረቤት የሚለው ነገር አርባ ክንድ ባለው ያህል ሚንኩሊና ከሁሉም ከአራቱም አቅጣጫ ማለት ነው ጎረቤትህ ነው ከቻል ከሁሉንም ማስደሰት ብትችል ለሁሉም መጥቀም የምትችልና ሁሉም የሚደሰትብህ ጎረቤት እንዲትሆን እስላማዊ ሃይማኖት ያስገድዳል ወይም ይፈልጋል፣ ከአንተ ይጠብቃል ማለት ነው። እና በተቻለን መጠን ይሄን ጉርቢትና ተወጥቻለሁ ወይስ አልተወጣሁም የምንል መሆን አለብን። ወባዕድሁም የቁሉ ገይረ ዛሊክ ብዙ ብለዋሉ። ወአስሉ ልጅዋር አልመይል በመሰረቱ ግን ጉርቢትና የሚለውን ነገር ስንመለከት መዞር ማለት ነው። ወቂላ ሸምዩ አልጅዋር ብከ ሊመይሊ ሱሚልጃሩ ብከ ሊመይሊሂ ኢላጃሪ ጎርቤት ወደ ጎሮቤቱ ዝንባሌ ስላለው ነው በዚህ የተሰየመው ይላሉ። ምክንያቱም አንዳንድ ነገር ሊያማክረው፣ ሊያግዘው፣ ሊታገዝበት ጎርቤት፣ ጥሩ ጎርቤት ይመረጣል። እና ስለዚህ በተቻለ መጠን የጉርቤትናን ሀቅ የማወቅ እና በጉርቤትና የመስራት ለጎሮቤት ቢያሰቃይን ራሱ እኛ ኸይር በመዋል በልጠን የምንገኝ የጉርብትና ሐቅ የምንጠብቅ ሰዎች መሆን እንደ እስላም ከኛ ይጠበቃል ማለት ነው። እኛን እስላም ያዘናል ማለት ነው እና ረሱል ዓለይሂ ሰላቱ ወሰላም ይላሉ ጅብሪል መጥቶ እኔን ስለ ጎሮቤት ከመምከር አላቆመም፣ እንዲህ ሊያስወርሰው ነው እንዴ እስክል ድረስ ይላሉ። ሌላው لا يؤمن ثم لا يؤمن ثم لا يؤمن የሚል حديث አለ እና አላመነም፣ አላመነም፣ አላመነም መንባተ ሸብዓነ ወጃሩሁ ጃኢዕ ጎረቤቱ እየተራበ እሱ ጠግቦ ያደረሰው አላመነም እስከ ማለት ሄዷል። ረሱል ዓለይሂ ሰላቱ ወሰላም በጠቀሷቸው ጥቅሶች ማለት ነው። እና የተለያዩ ሀዲሶች አሉ። ላ ዩእምኑ መላ ያእመኑ ጃሩሁ በዋቅ ጎረቤቱ ምን ያደርስብኝ ይሆን እያለ ተንኮሉን የሚሰጋው ጎረቤት አላመነም በማለት ረሱ ለህ ሰላት ወሰላም በብዙ መልኩ ስለ ጎሮ ቤት ሐቅ ጠቅሰዋሉ። ረሱ ለ ሰላት ወሰላም ስለ ከባድ ወንጀል ሲጠየቁ ራሱ ብለዋሉ። አንደኛው አንተጅዐለ ልላህ ኒደን ወሁወ ከለቀክ አላህ ፈጥሮህ ያለ ካላህ ሌላ አካልን ባላንጣቢጥያቻ ተመሳሳይ አድርጋህ ማምለክ ትልቅ ወንጀል ነው አሉና ሁለተኛ ግን አንተዝኒየ ቢሐሊለቲ ጃሪክ በጎሮ ቤትህ ባለቤት ዝሙት መፈጸም በጎረቤትህ ባለቤት ዝሙት መስራት ሌላ ሁለተኛው ወንጀል ነው ብለዋሉ። በብዙ መልክ ከጎረቤትህ ዝና ከማድረግ ከአስር ራቅ ካሉ ብታደርግ ይቀላል ወንጀልነቱ። በጎረቤትህ ከምትሰድቅ ከአስር ራቅ ካሉ ብትሰድቅ ወንጀሉ ይቀላል። እስከ ማለት ረሱ ለ ላት ሰላም የጉርብትና ሐቅ አግዝፈውታል። እኔ ተወጥቻለሁ አልተወጣሁም የሚል ሰው ልኖር ይገባል።

እንዲህ ሊያስወርሳቸው ነው። እንዲህ ከወርስ ሐቅ አላቸው ሀታ ጎረቤት ሲሞት ጎረቤቱን ይወርሳለ ብሎ ሊለኝ ነው እንደ ብዬ እስከማስብ ድረስ አለሁ። ስብሓነላህ። ጉርብትና አሁን ወሬው ነው ያለው። በአሁኑ ሰዓት ወላሂ ጎረቤት ነፍ ነው። ጎረቤት በጣም እንደ አሁኑ ጎረቤት በስቶ አያቅም። እንደ አንድ ሰው ግድግዳ ብቻ ነው የሚለየው። እንደውም ግድግዳው አንዳንድ ጊዜ ዝም ብሎ ኮንቨርሳቶ ድንጋይ ብረት ላይሆኑሉ ይችላል። ዝም ብሎ መጋረጃም ሊሆን ይችላል ጎርቤት ሞልቷል በቀላሉ የጉርብትናን ሐቅ ሰርተን ብዙም እንዳምናገኝበት አጋጣሚ ላይ ነበር የነበር ነው ነገር ግን ሐዲቱም ሆነ ቁርአኑ ኡስታዞቹ በየመንበሩ በየተለያየ አጋጣሚ መልእክት አላቸው እኛ ጋር ግን መሬት ላይ ግን የጉርብትና መወጣት ቀርቶ ጎረቤት ጎረቤቱ ላይ ማሴር፣ ጎረቤት ጎረቤቱን ማስቸግር፣ ጎረቤት ጎረቤቱን መስጋት፣ ጎረቤት ጎረቤቱን ሲወጣ እስኪ እዩልኝ፣ ጠብቁልኝ ጎረቤት ሊያጠቃ ይችላል ቤተሰብ ሊያጠቃ ይችላል የሚልበት ተጨባጭ ላይ ደርሰናል። አላህ ይዘንልን። ከዛ በፊት ለዚህ ነው ይሄን ሀዲስ ያነሳውላችሁ ጎረቤት ሙስሊም ሆነ አልሆነ የሁላችሁ ቤተኛው መጥፎ ሆነ ክፉ ሆነ ቤተኛው አጋጣሚ ጎረቤት እስከሆነ ድረስ የጎረቤትና ሀቅ አለው ለዛም ነው ሁለት ምሳሌዎችን ላንሳላችሁ። አንደኛው አቡ ሐኒፋ ነው። አቡ ሐኒፋ በሱ ጊዜ አንድ ሰው ነበር ይላሉ። ያ ሰው ባለ ትልቅ ሀሳብ ነው፣ ባለትልቅ ራእይ ነው። ነገር ግን አቅም የለውም ራእዩን መሬት ላይ የሚያወርድበት። ስለዚህ ስራ የሚሰራው ብረት ነው የሚቀጠቀጠው። ብረት እየቀጠቀጠ ማታ ማታ አሳና አስካሪ መጠጥ እየገዛ ወደ ቤት ይገባል ወደ ቤት ይገባና የቤቱ ጣራ ላይ የወጣ አዳዑኒ ወአዩ ፈተን አዳዑ ወይኔ የጣሉኝ፣ እንዴት ያለ ወጣት ነው የጣሉት፣ እኔ እኮ አቅም አጥቼ ነው እንጂ አቅም ቢኖር ይኖሮ በጣም ትልቅ ሰራ ሰራ ነበር እያለ በስካር መንፈስ በስከረ መንፈሱ በጣም ይዘፍናል፣ እየገጠመ ያወራል። አቡ ሐኒፋ ጎረቤቱ ነው እንግዲህ ይሰማዋል። ሁል ጊዜ ሁል ጊዜ ይሰማዋል። እንቅልፍ ነሰኛልም ረበሽኛልም። አንድ ቀን ግን ድምጹን አጣው። ድምፁን ሲያጣው ያ ሰው የት ሄዶ ይሁን ብሎ ለመጠየቅ ቀጥሎ ያለ ጎረቤት ጋር ሄዶ ሲጠይቀው እንደው እኮ የሰከረ ስለሚረብሽ የሀገሩ መንግስት አሰረው ብሎ ተነገረ ለአቡ ሐኒፋ። አቡ ሐኒፋ ወዲያው ወደ ቤተ መንግሥት ይሄድና ቤተመንግስት ላይ የነበረው አሚር ባለስልጣን ተነስቶ እጅላለን ሊአቢ ሐኒፋ አክብሮት ይቀበለዋል። ይቀበለውና መልሓጀቱ የአባ ሐኒፋ አባ ሐኒፋ ሆይ ምን ፈልገውን የመጡት ቁጭ በሉ አላቸው። ኧረ አዕጥኒ ጃሪ ጎረቤቴን መልስልኝ አሉ። ከዛ በኋላ ጎረቤቱን ይዞ መጣና አዛዕና ከእያ ጃረና አንተ ጎረቤታችን ሆይ እንደው ጎዳን ሃረል ትኣልንሃረል በሉ ለም ኣዛዕተኒ አንተም አልጣልከኝም ብሎ ያሰው ከዛ በኋላ በአቡ ሐኒፋ ባደረገለት ሥራ በጣም ወደ ጥሩ ሁኔታ ላይ ተቀየረ ይላሉ። ሌላም ደግሞ ፉዘይል እብኑ ዒያድ ጋ የነበረ አንድ ክስተት አለ። ፉዘይል እብኑ ዒያድ ደግሞ አንድ የሁዲ

ምን ፈለገ ነው ብሎ ሲለው አንድ ሺህ ብር ቸግሮኝ ነው። አንድ ሺህ ብር ቸግሮ ነው። አንድ ሺህ ብሩን እንካ ቤትህን ትሽጥ ብሎ ሰውየውን ሰጠው ይላል። ሁለቱም ሰዎች ካፊሮች ናቸው። አንዱ አስካሪ መጠጥ የሚጠጣ ነው። ሙስሊሞች ሲሆኑ፣ ዘመድ ሲሆን፣ ቤተሰብ ሲሆን ምን ሊሆን እንደሚችል አሰባችሁታል። ጉርብትና ውስጥ ጉርብትና ብቻ ነው የሚታየው። በዛ ላይ ሙስሊም ከሆነ የሙስሊምና ሀቅ ይጨምራል። ዘመድ ከሆነ ሀቁ ሶስት ይሆናል ማለት ነው። የሙስሊምነት፣ የዘምድናና የጉርብትና ጎረቤት ግን ወደ ሃይማኖቷ አይታይ ወደ ባህሪዋ አይታይ። ጎረቤት ስለሆነ ብቻ ነብያችን አለይሂ ሰለላሁ ዐለይሂ ወሰለም አብዘርን እንዳሉት ኢዛ ጠበኽተ መራቀተን ስጋ ስትቀቅል ውሃ አብዛበትና ፈታዓሃት ጂራነከ ጎረቤቶችህን ያሉበትን ሁኔታ ተመልከት ብለውታልና የጎረቤትን ጉዳይ ለአላህ ብላችሁ ለአላህ በለን እናስብበት። በቃ ጎረቤት አለ በየአለንበት። ጎረቤታችን እንዴት ነው ያሉት? እንዴት ነው የሚያፈጥሩት? እንዴት ነው የሚበሉት? እንዴት ነው የሚኖሩት? እንዴት ነው የሚለብሱት? ቤት ክራይ እንዴት ነው? እንበላችሁ ለአላህ በለን። ወላ አጅዱ በጣም ትልቅ ነው። ይሄ መናጢ የሆነ ምድር ማለቁ አይቀሬ ነው። አጭር የሆነ ህይወት ማለቁ አይቀሬ ነው። ነገ አላ ፊት ምን እንደምንል እናዘጋጅ። ዛሬ ሎን እያልኩኝ የአሁኑን ፕሮግራም ብዙ ያበቃለሁኝ። ወሰላሙ አለይኩም ራማቱላ